ቀዳሚው ሙፍቲና አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት እያለ ነው። እሺ ብላችሁ ብትሰሙት እንደ ወጣ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሀን ሚዲያ ቤተሰቦች እንደምን ዋላችሁ እንደምትቆያችሁ፣ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ በአዲስ ቪዲዮዎች ተመልሼ መጥቻለሁ። በዛሬው መረጃችን እንግዲህ የምንመለከተው ታዋቂው ቲክቶከር አዶናይ ላይ ክስ መስርተዋል። እንግዲህ እነ ጂጂ በመባል የሚታወቁ ቲክቶከሮች እና ይህን አስመልክቶ ስለ አዶናይ መልካም ስራ ሊበረታታ የሚገባው ተወዳጅ ኢትዮጵያ ወንድ ስለሆነ እውነት ከአዶናይ ጎን ልንቆም ይገባል ብዬ አስባለሁ። ማንኛውም ሰው መልካም ስራ እስከሰራ ድረስ መልካም ስራ የሰራውን ሰው ማበረታታት የኛ የኢትዮጵያውያን ባህል ሊሆን ይገባል ብዬ አስባለሁ፣ እና ሁልጊዜም ጥሩ ስራ ሲሰሩ ካየን ማበረታታት አለብን ብዬ አስባለሁ። ከወንነን ማለት እጅጉን አስፈላጊ ነው ብዬ አስባለሁ። ማንኛውም ሰው ደግሞ ያጠፋ ልክ እንደ ባለፈው ሲያጠፋ ደግሞ መውቀስ አለብን። ለኢትዮጵያዊ የማይመጥን ቪዲዮ ከሰራ ለኛ ለህዝብ ስለሆነ ቪዲዮን እየሰራ ያለው ስለዚህ ግዴታ መውቀስ ይኖርብናል ቪዲዮን ለእኛ ለህዝብ እስከቀረበ ድረስ ካልተመቸን የራሳችን ሀሳብ የራሳችን ትችት ማስተናገድ አለ ብዬ አስባለሁ ስለዚህ በዚህ ሰዓት ደግሞ አዱናይ በጣም አስገራሚ ስራዎችን እየሰራ ይገኛል ሰዎችን ከወደቁበት እያነሳ አሪፍ ቦታ ላይ እንዲደርሱ እየሰራ ይገኛል እና ይህን ስራውን አይተው ደግሞ እንግዲህ ያው የአመቱ ቲክቶክ አዋርድ ላይ ተመርጠዋል። በቦት ደግሞ ሁሉንም ስለበለጣቸው ተደራጅተው እየከሰቱ ይገኛሉ። ና ይህን አስመልክቶ የሰበሰብኳቸው ቪዲዮዎች አሉ አብረን አይተን ሀሳብ የምንሰጥበት ይሆናል። የምንማርበት ቪዲዮ ና ብያስ ባለው ይህ ቪዲዮ ና ሁላችሁ ንድሰሙት ጋብዛችኋለሁ። በተጨማሪ እጅግ አሳዛኝ መረጃ እየወጣ ይገኛል። ዘመድኩን በቀለ እያሰማን ይገኛል። ሰው ከሞቱ በኋላ አስክሬን አወጥተው ሊያቃጥሉ እንደሚችሉ እየወጣ ያለ መረጃ አለ። በእነ ሀጂ መቃብር ጉዳይ ነው ይህ መረጃ ጉዳይ እየወጣ ያለው እውነት በጣም እጅግ የሚያሳዝን ነገር ነው። ይህን ካደረጉ እውነት እላቸዋለሁ። በጣም የሚያሳዝን ነገር ነው። ሙሉ መረጃ ከዘመድኩን የማስደምጣችሁ ይሆናል። ቪዲዮን በደንብ አድርጋችሁ ጉልበት ስጡት። እስከ ቢውራችን ፍጻሜ ድረስ ከቆያችሁ አሪፍ ቆይታ ይኖረናል ብዬ አስባለሁ። ይህን ቻናል ሰብስክራይብ ካደረጋችሁ፣ ማለት ገና ዛሬ ከሆነ የመጣችሁ ያላችሁት ሰብስክራይብ በማድረግ ቢሰብ እንድትሆኑ ጋብዛችኋለሁ። አሁን ቀጥታ ወደ አዶናይ እንሄዳለን። አዶናይ ቪዲዮ እንጀምራለን። የአዶናይ መልካም ቪዲዮች አንዳንድ ቪዲዮችን ማሳያቸው በሰሞኑ በጣም እጅግ ተወዳጅ ከሆኑ ቪዲዮች መካከል ማሳያ ተያያጅ ቪዲዮች አሉ። ምንድን ነው ክሱ የሚለው? እስኪ ከጅጅ የተባለ ወደ ጅን ጀምርና ወደ ቀጣይ ቪዲዮ እንሄዳለን። ወንድ ከሆነ እሱ ለምንድን ነው አውሮፓ ውስጥና ለምን ካናዳ ውስጥ አልወጣም? እሱ ኢቭን እኮ እሱን እኮ ያሳወቀችው እኮ ጃኒ ናት። ስለዚህ መሰረዝ ነው ያለበት። ለእኔ አዶናይ መሰረዝ አለበት። እኔ ችግር የለብኝ ግን እኮ ህዝብ መርጦታል። ኦፍኮርስ ለ ይሄ ደደብ ህዝብ እንኳን እሱን አይደለም፣ ገዳዩ ነው የሚመጣው። ህፃናቶች እኮ ጀስት እነሱ እኮ የሚመለከቱት ምን እንደሆነ ታውቃለህ? ይሄ የመጣው ከየት ነው? ከካናዳ ነው፣ በቃ ከውጭ ነው የመጣው። እንግሊዝኛ እጣል ጣል ያደርጋል፣ አክት ያደረጋል፣ ይሄ እንግሊዝኛን ይጨማምራል። ይሄ ወጣቱ ትውልዱ በራሱ እንዳይተማመን ያደረግነው እኛ ነን፣ ገባ አንተን እንዳያምን እነናውምን እንዳያምን እነ በአጠቃላይ የራሳ እሱ ራሱ እኮ ምን እንዳልተቃለ በራሳችሁ ተማመኑ ብሎ እኮ ነው የመጣው። እስቲል እየነገራችሁ ራሱ ያላመናችሁት እኮ እናንተ ኢትዮጵያኖች ናችሁ እኮ እሱ ራሱ እሱ ራሱ አልመች ብሎት ፌክ እንደሆነ እንደማይችል አውቆ እኮ በራሳችሁ ተማመኑ ብሏችሁ እኮ ነው የመጣው። አዶናይ ነው እኔ ቀልቢ አልወደደው። ስራው ጥሩ ነው ባዮ ባዮ ጥሩ ነው ባዮ ባዮ ጥሩ ነው የሆነ የሚያሳዝነኝ ነገር አለ ግን፣ ደስታውን የሚያገኘው የኢትዮጵያን ስስ ብልት አግኝቷል። እነዚህ ድሃዎችን ፈልጎ ገባክ በቃ አጭበ- ደሃዎችን ሶስት ልጆችን ይፈልግና በቃ አብሮ ያብዳል። ከዛ የሆነች ታዋቂ ልጅ ጋር ሽጉጥ ይላል። የራሱ የሆነ ችሎታ አይታገኝም። ሁሌ እንዳለቀሰ ነው እንደወደቀ ነው። ቤተሰቦቹ ባለሀብት ናቸው። ምንድን ነው የጎደለው? ይ እሱ የጎደለውን ነገር በእኛ ሊሞላ ይፈልጋል። በእኛ ልጆች የራሷ ጉዳይ ኦፒኒየን ጃኒ መጣች፣ ጂኒ መጣች። አይ ዶን ኬር የራሴን ኦፒኒየን ነው የምናገረው። አይ ዶን ኢንተርስት በቃ ጤንነም። ምክንያቱም እሱ ሊወዳደር ይችላል፣ ችግር የለብኝም። ያወዳደራችሁትም እናንተ ናችሁ። ግን ዝም ብዬሽ ሳይሆን የሆነ ቦታ ይጫናል፣ የሆነ ቦታ ይጠጋል፣ መውጣት ይፈልጋል። የሆነ ነገር ያደረጋል። መታየት ይፈልጋል። እራሱን ችሎ ለምንድን ነው የማይሄደው እራሱን ችሎ፣ እንደ ማንኛውም ወንዶች እራሱን ለምን ችሎ ሄደ? ልንገራቸው፣ ብዙ ኢትዮጵያኖች እንደሱ አይነት እድል አግኝተን ብዙ ልጆቻችን ዛሬ ማርስ ላይ ሳይንቲስት የሆኑ እኮ አሉ። እሱ እኮ ያንን እድሉን ሳይጠቀምበት ተመልሶ ባክ ያደረገ ሆነ። ሁሉም ባክ ያደረገ መስራት ያልቻለ የእሱን ደደብነት የምታይ፣ የካናዳን ቻት ልንገር፣ አንድ ነገር መጥፎ ነገር ልታናግሩኝ ነው አደለም? ጋይስ እንደሰማችኋት ነው እንግዲህ፣ ጄጂ የምትባለው ቲክተከር እንደዚህ ያለ ዘመቻ ከፍታለች ማለት ነው በአዶናይ ላይ በጣም እጅግ የሚያሳዝን ነገር ነው። እውነት ላችኋለሁኝ፣ ሰው በዚህ ልክ ሲቀና የመጀመሪያ ጊዜ ነው እያየ ያለሁት። እውነት ላችኋለሁኝ፣ አንድ ጥያቄ ያለኝ አንቺ አሁን ካናዳ ሆነሽ ምንድን ነው ለኢትዮጵያ ሕዝብ የጠቀምሽ? ጭራሽ እኮ ደደብ ሕዝብ እያለች ነበር ስትሰድበን የነበረው። እና እንጃ በጣም የሚያሳዝን ነገር ነው እያደረግሽ ያለሽ። ለማንኛውም በሰው ላይ ጣልቃ መግባት ምን የሚሉት ነው ጥሩ ስራ ነው የሚሰራው። ግን ቀልብ ያልወደደው ምን ማለት ነው? ዝምታ እኮ ወርቅ ነው። ዝምብቴ ምን ችግር አለው? ሰው መልካም ሲሰራ ማበረታታት አለብን እንጂ ጭራሽ በዚህ ለምን ወደዳችሁት ይባላል? እንዲ አይባልም። አይዞ በርታ፣ ከጎንነን ማለቱ እንኳን ቢያቅተን ዝም ብንል ምን ችግር አለ? ዝምታ ወርቅ ነው የሚባለው እኮ ለዚህ ለዚህ ለምን በቦት በለጣቸው አይባልም። ነውር ነው። ጥገኛ ትሆኗል። ሽሺ ጥገኛ ማን የሆነ ከሱ ጋር ድሆቹን ለመርዳት ሞከረ እንጂ ማን ነው ጥገኛ ያደረገው? አሁን ሺ ተመልከቱ ሰሞኑ እየሰራ ያለውን እውነት ላቸዋለኝ። ማንም ይህንን ነገር እያደረገ ያለ ሰው አላየውም። ማንም ሰው እያየ ዝም ያላቸውን ብዙ ጸጋ ያላቸውን ሰዎች ሳፖርት ሲያደርግ የሚያሳይ ቪዲዮ አለ። በጣም የወደድኩለት ቪዲዮ እውነት ላችኋለኝ። በብዛት በዚህ ሁለት ወራት ውስጥ እየሰራቸው ያላቸው ቪዲዮዎች በመላው ኢትዮጵያ ህዝብ ውስጥ ልብ ውስጥ እየገባ ስራ እየሰራ ነው ያለው። ከእውነት ልናደንቀው ይገባል እንጂ ሰው ጥሩ ስራ ሲሰራ መንቀፍ፣ መተቸት፣ መክሰስ ምንም አይጠቅም ብዬ አስባለኝ። እውነት አንድ ቪዲዮ ላሳያችሁና እንመለስ። እናንተ ፍርዱን ትፈርዳላቸው፣ ምን አይነት ስራ እየሰራ እንደሆነ። አንቺ ቃል ምገባለሽ ም እንደሆነ ታውቂያለሽ። ከኢትዮጵያ የሴቶች ማለት ነው አንደኛ አርቲስት እንድትሆኝ ያደረግሻለሁ እሺ ላይክ ማርያም ነው፣ ከልቤ ነው የምልሽ። የምትሰሪያቸው ክሊፖች የዩቱብ የዩቱብ ማለት ነው በብዙ ብር እንደምትሸጭው አግዝሻለሁ። ከ የሚያስፈልግሽ ሁሉ ፕሮዳክሽን አገናኝሻለሁ። ከቨር ይደረጋል፣ አለባበስሽ፣ ሁሉም ነገር አስተካክለን ማለት ነው የኢትዮጵያ አንደኛ አርቲስት ሆኚ ያለሽ። እሺ በርግጥ በቅርብ ጊዜ ነው የምልሽ። በወር ሁለት ወር ውስጥ መቅጠም ትሻለሽ አ በቃ ህይወት ይህ መቀየር አለበት። አሁን ቆሎ ስጭኝ ትንሽ የኔናት ቴንክ ዩ ስሜ ማች። ስሚ ስልክሽ አዲስ አበባ እንገናኝ እሺ። እነሱም ይጠብቃሉ። ዘፈን ታወጫለሻ ክሊፕ ሪሰራለሁ፣ ሞዴል አረግልሻለሁ ኔ ራሴ እሺ፣ እሺ ጋይስ እንደሰማችሁት ነው እንግዲህ፣ አሁን ለምሳሌ ኒችን ልጅ ሳቃት በጣም ብዙ ጊዜ ቃት አለው። ነገር ግን ይሄ አርት ሆነ ዘፈን የሚዘፍኑት ባላበረታታም፣ ነገር ግን እያደረገ ያለው ነገር በጣም ትልቅ ነገር ነው። እዚህ ጋ እያየን ያለ ነው። በጣም ብዙዎች እያዩ ሚክስ እያደረጉ በድምፃው ሲጠቀሙባት፣ ነገር ግን እሷን ሳፖርት ለማድረግ ብዙዎች እያዩ ዝም ያሏትን ልጅ፣ ለምሳሌ እንደዚህ ሳፖርት ለማድረግ ይህን ቃል ኪና ሲገባ እያየን ነው። ምን አጠፋሁን? ይሄ ልጅ ቆረጥቆረጥ አድርጌ ሁለት ቪዲዮች ታያችሁማ። ጳውሎስ አንተን ነው አደራ። ይሄ ማታ ማታ እንትን ታደርጋለ። ከመተኛታ በፊት እንትን ነው። እንትን አበዛሁት መሰለኝ። የሚያምር ቀሚስ ነገር አለ ቀሚስ ጋይስ እንግዲህ ከብዙ በጥቂቱ እያያችሁት ነው። በጣም ብዙ ቪዲዮዎች ማሳየት ይቻል ነበረ፣ ነገር ግን ይህ በቂ ይሆናል ብዬ ስባለው። ለምሳሌ ዲቻ ቮይስ ማየት ትችላላችሁ። የድሮ አዶናይ ሳይሆን የአሁኑ አዶናይ ይህ ነው። እንደዚህ ያለ መልካም ስራ እየሰራ በመላው የኢትዮጵያውያን ህዝብ ውስጥ እጅግ የሚያስደስት ነገር እያደረገ ነው ያለው። እና እንደ ቢቻል እና በርካታው እንጂ ካልሆነ ግን ያልሆነ ስም ባናወጣ መልካም ነው ብዬ አስባለሁ። እኛ ደግሞ ያየነውን እንመሰክራለን። እየሰማ ነው እንደዚህ መልካም ስራ የሚሰሩትን እንናገራለን ማለት ነው። አዶናይ ማለት ይህ ነው። በጣም ብዙዎች እየመሰከሩለት ነው የሚገኘው። ለምታዩት እነህ በጣም ደስ የሚሉ ህጻናት ልጆች እናሸንፋለን እያሉ ከአዶናይ ጋር ሰብስብ ብለው የዘንድሮን አዋርድ በእንደዚህ አይነት መልኩ ደስተውን እየገለጸ ነው የሚገኘው። እውነት ላቸዋለኝ፣ ማንም ቢሆን የዘንድሮን አዋርድ አዶናይ ሊበሉ ይገባል ብዬ አስባለሁ፣ እያደረጋቸው ካለው ነገሮች ሁሉ አንጻር ማለት ነው።

የአዶናይ መልካም ተግባር እንደቀጠለ ይገኛል። ቆሎ በመሸጥ ትተዳደር የነበረችው ይህች የምትመለከቷት እህታችን እንግዲህ ዝዋይ ላይ እንግዲህ መንገድ ላይ አግኝቶ ድምጿን ከሰማ በኋላ ይህንን ድምጽ ይዘሽ ቆሎ መሸጥ የለብሽም በማለት እንግዲህ ወደ አዲስ አበባ ከዲቻ ፖሊስ ጋርም የምትኖርበትን መንገድ እንደሚያመቻችላት ቃል ገብቶላታል። ከዚህ በተጨማሪም ታዲያ ሁሉንም ወጪዋን፣ ምግቧን ችሎ ወደ አዲስ አበባ በመውሰድ ስቱዲዮ እንድትገባና እንዲሁም ደግሞ የራሷን የሆነ ዘፈን እንድትዘፍን አሪፍ አሪፍ ክሊፖችን እንድትሰራና እንዲሁም ደግሞ ቲክቶክንም እንደሚያሳድግላት እና ፕሮሞሽን ስራዎችም የምሰራበት መንገድ እንደሚያመቻችላት ቃል ገብቶላታል። እሷም በሀሳቡ ተስማምታ እሽታዋን ገልጻልታለች። ታዲያ በዚህም እጅግ በርካቶች በዚህ ሰዓት አዶናይንህ እያመሰገኑት እያወደሱት ይገኛሉ። እናንተስ ስለ አዶናይ መልካም ተግባር ምን ትላላችሁ? ሀሳባችሁን አጋሪ፣ ፎሎ ማድረጋችሁ እንዳረሱ ጋይስ። እንደሰማችሁት ነው እንግዲህ በዚህ ሰዓት መላው ኢትዮጵያ ለአዶናይ ያላቸውን ፍቅር እየገለጹ ይገኛሉ። ከኛ ጨምሮ እንግዲህ ሁላችሁ መልካም ምታችሁን ኮመንት ላይ ገለጹልት። አዶናይ የምትወዱት ማለት ወዳለኝ አሁን ማስደምጣችሁ እጅግ አሳፋሪ የሆነ አንድ ዜና እየወጣ ይገኛል። እና እስኪ ወደ ዘመድኩን ሄደን ምንድን ነው የሚለው ሰምተነው እንመለስ። ኢማም ገልብጦ የያዘው መስጂድ ላይ የተቀዳሚ ሙፍቲን አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት እያለ ነው። እሺ ብላችሁ ብትሰሙት እንደወጣ ጋዝ አርከፈክፋል። አርከፍክፈን ካላቃጠልናቸው ማለታቸው አይቀርም። ተቀዳሚ ሙፍቲ እኮ ያዩትን አይተው ነው ከነዚህ ሰዎች የሸሹት መጅሊሱን ተውላቸው። ቤታቸው ድረስ ተከተሏቸው፣ መስጂድ ቢሄዱ ረብሻ ቀሰቀሱባቸውና ምዕመኑ ተጋድሎ ነው። የቁራን ተፍሲር ትንታኔ ካቆሙበት የጀመሩት ቢያልፉም አልተዋቸውም። ሙፍቲ ምን አድርገዋቸው ነው? ሸይጣን ምን አድርጎን የጠመደን? ነቢያችን ምን አጥፍተው ነው ከመካ አራት መቶ ሀምሳ ኪሎ ሜትር ድረስ ያሳደዷቸው? ሙፍቲ ሰው ሁኑ፣ ከዘርም ከሃይማኖትም ሰውነት ይቀድማል ብለው ያስተማሩት መንገድ እሳት ሆነባቸው። ከክርስቲያን ጋር አብሮ መኗኗር የጥቅም ጉድለት ያመጣል። ምክንያቱም ነፃ እያወጣናችሁ ነው ብለው ለሚናገሩት ሰው ከየት ከማን ሊል ነው? ስለዚህ ይህ ጥያቄ ሊመጣባቸው ስለሆነ አሁን መምጣት አለብን፣ ይህን ሰው እያወጥተን ማቃጠል አለብን ነው ዋሃቢ የሚለው ማለት ነው። ጣፍቷል አሁን እሱ ብቻ አይደለም። አብይ አህመድ ራሱ አንዲት አረፍተ ነገር ጻፈ ጠፋ። ዳንኤል ክብረት አልተነፈሰም። ስለ ሙፍቲ ቢተነፍስ ውሃቢ ሰቅሎ ይገለዋል። አልተነፈሰም፣ አልጻፈም። እነ ሙጂብ አሚኖ ቢጽፉም፣ ኮመንቱን ገብታችሁ ተመልከቱ፣ የእስላሞቹን መልስ ማለት ነው፣ የእስላሞቹን ንግግር ማለት ነው በም በሚገርም ሁኔታ ማለት ነው እስላሞቹ በራሳቸው የዋሃቢን ጉዳይ ወደ አደባባይ ያወጡት ማለት ነው። ዋሃቢዎቹ ደግሞ ትንሽ መሆናቸውን የምታውቁት ትንሽ መሆናቸውን የምታውቁት ሙፍቲን ለመቅበር ሙፍቲን በመደገፍ የወጣውን ህዝብ ስታዩ እነዚህ ትንሽ መሆናቸውን ታውቃላችሁ። ለምንድን ነው ታዲያ ድምጻቸው የሰፋው ካላችሁ፣ ድምጻቸው ቫይራል እንዲወጣ ፌስቡክም ዩቲዩብም ተባባሪ ነው። ተባባሪ ነው። ሁለተኛ ደግሞ እንቁራሪቶች ድምፃቸው ብዙ ነው። ሁለት እንቁራሪቶች አንድ ኩሬ ውስጥ ገገቡ አያሳድሯችሁ፣ ከተማ ሙሉ ነው የሚመስሉት። ሁለቱን አጥምዳችሁ ከያዛችሁ ግን ኩሬውም አገሩም ሰላም ያድራል። ይሄ ዋሃቢ ምላስ አለው የእንቁራሪት ምላስ ሲል ሀገሩን ነው የሚበት ነው። ሃይማኖት ስለሌለው ገንዘብ አለው። አራት ሚስት ያገባል። ስራው ምን እንደሆነ አይታወቅም። በሚሊዮን የሚቆጠር ገንዘብ ነው የሚያመላልሱ። አሁንማ ባንክ ተከፍቶላቸዋል፣ እስላማዊ ባንክ ተከፍቶላቸዋል። መኒ ላውንደሪንግ በደንብ ነው የሚሰራው። ዶላሩ ምኑ ምኑ፣ እምነትም ሃይማኖትም ስለሌላቸው ማለት ነው። ካራቴ የማያሰለጥኑት የለም። መስጊድ ውስጥ የማያስገቡት ቆንጨራ የለም። የኢትዮጵያ ሙስሊሞችን በአጠቃላይ ኢማሞቹን የሚያሰግዱትን ደብድበው ጥርስ አውልቀው በቦክስ መጥተው መስጊዳቸውን ተረክበዋል። አብይ አህመድ አስረክቧቸዋል አስረክቧቸዋል። አንዳንድ ቦታ ወጥረው ይዘዋል። ደሴ ላይ ያያችኋቸው ባለፈው የደሴ ገብርኤልን ህዝቡን አጥፍተን መስጊድ እናደርገዋለን ለምን ብለን ነው ገብርኤልን የምናቃጥለው፣ ቤተክርስቲያን መቃጠል የለበትም ሲሉ የነበሩት እነዚህ ዋሃቢዎች ናቸው። መከላከያ ውስጥ ገብተዋል። አሁን ደሴ ዙሪያ ደሴ ምናምን መንግስቱ ስርዓቱ ለራሱ ሲል ይፈልጋቸዋል። እናንተም እምነታችሁን ለማስፋፋት የኔንም መንግስት ለማዳን መዘጋጀት አለባችሁ ብለው ስልጠና ወስደዋል። ፋኖ ክርስቲያን ነው፣ ፋኖ እንደዚህ ነው፣ ፋኖ እንደዚህ ነው የሚሉት አካላት ስርዓቱንም ራሳቸውንም ለማዳን የሚገቡ ሰዎች ናቸው ማለት ነው። እነ ሙጂብ አሚኖ ቢጽፉም ኮመንቱን ገብታችሁ ተመልከቱ። የእስላሞቹ መልስ ማለት ነው፣ የእስላሞቹ ንግግር ማለት ነው። በጣም በሚገርም ሁኔታ ማለት ነው እስላሞቹ በራሳቸው የዋሃቢን ጉዳይ ወደ አደባባይ ያወጡት ማለት ነው። ዋሃቢዎቹ ደግሞ ትንሽ መሆናቸውን የምታቁት ትንሽ መሆናቸውን የምታውቁት ሙፍቲን ለመቅበር ሙፍቲን በመደገፍ የወጣውን ህዝብ ስታዩ እነዚህ ትንሽ መሆናቸውን ታውቃላችሁ። ለምንድነው ታዲያ ድምፃቸው የሰፋው ካላችሁ፣ ድምፃቸው ቫይራል እንዲወጣ ፌስቡክም ዩቲዩብም ተባባሪ ነው ተባባሪ ነው። ሁለተኛ ደግሞ እንቁራሪቶች ድምፃቸው ብዙ ነው። ሁለት እንቁራሪቶች አንድ ኩሬ ውስጥ ገገቡ አያሳድሯችሁ፣ ከተማ ሙሉ ነው የሚመስሉት። ሁለቱን አጥምዳችሁ ከያዛችሁ ግን ኩሬውም አገሩም ሰላም ያድራል። ይሄ ዋሃቢ ምላስ አለው የእንቁራሪት ምላስ ሲል፣ ሀገሩን ነው የሚበት። ነው ሃይማኖት ስለሌለው ገንዘብ አለው። አራት ሚስት ያገባል። ስራው ምን እንደሆነ አይታወቅም። በሚሊዮን የሚቆጠር ገንዘብ ነው የሚያመላልሱ። አሁንማ ባንክ ተከፍቶላቸዋል፣ እስላማዊ ባንክ ተከፍቶላቸዋል። መኒ ላውንደሪንግ በደንብ ነው የሚሰራው። ዶላሩ ምኑ ምኑ፣ እምነትም ሃይማኖትም ስለሌላቸው ማለት ነው። ካራቴ የማያሰለጥኑት የለም። መስጊድ ውስጥ የማያስገቡት ቆንጨራ የለም። የኢትዮጵያ ሙስሊሞችን በአጠቃላይ ኢማሞቹን የሚያሰግዱትን ደብድበው ጥርስ አውልቀው በቦክስ መጥተው መስጊዳቸውን ተረክበዋል። አብይ አህመድ አስረክቧቸዋል ታስረክቧቸዋል። አንዳንድ ቦታ ወጥረው ይዘዋል። ደሴ ላይ ያያቸዋቸው ባለፈው የደሴ ገብርኤልን ህዝቡን አጥፍተን መስጊድ እናደርገዋለን። ለምን ብለን ነው ገብርኤልን የምናቃጥለው? ቤተክርስቲያን መቃጠል የለበትም ሲሉ የነበሩት እነዚህ ዋሃቢዎች ናቸው። መከላከያ ውስጥ ገብተዋል። አሁን ደሴ ዙሪያ ደሴ ምናምናምን መንግስቱ ስርዓቱ ለራሱ ሲል ይፈልጋቸዋል እናንተም እምነታችሁን ለማስፋፋት የእኔንም መንግስት ለማዳን መዘጋጀት አለባችሁ ብለው ስልጠና ወስደዋል ፋኖ ክርስቲያን ነው ፋኖ እንደዚህ ነው ፋኖ እንደዚህ ነው የሚሉት አካላት ስርዓቱንም ራሳቸውንም ለማዳን የሚገቡ ሰዎች ናቸው ማለት ነው የአዶናይ ትንሽ ግር የሚያስብለው ምንድነው አዜ ቻሪቲ ነው አዜ ኮንተንት ክሬተር ነው ምንድን ያልከው ኤርሚያስ

መቀናበር የለበትም፣ መጨናነቅ የለበትም፣ ምን ማለት የለበትም። ሲጀምር አዶናይ ኢዝ ናት ለሽልማቱ ብሎ አይደለም ያን ነገር እያደረገው ያለው። ለሽልማት ብሎ እየደረገ ያለ ነገር እና ለሽልማት ተብሎ እየደረገ ያለ ነገሮች ይለያያሉ። ሰው አዶናይ በጣም የሚያሳፍር አስነዋሪ ድርጊት ቲክቶክ ክሬቲቭ አዋርድ ላይ አዶናይን ለመጣል በጣም የሚታወቁ ቲክቶከሮች ቦሌ ላይ ይመካከራሉ ምን እያሉ በሉ፣ የተወሰነ ፕሮሞት የሚያደርጉላቸው ሰዎች እና የተወሰነ ብር መድበው ከዩቲናስ መውጣት እንደሌለበት መኪናው፣ ዩቲናት አሸናፊ ሆና መኪናውን እንድትወስድ ያሳዝናል። በጣም ልጁ አዶናይ ምንም አላደረገም። ጀግና ነው፣ ንጹህ ስራ ሰርቶ ነው እንጂ እንደዚህ አይነት ተንኮል ደስ አይልም። የምር ይገባዋልም። እንደዚህ ደስ አይልም፣ አይጠበቅም። በተለይ እስፔሻሊ ከእናንተ በጣም ታዋቂ ቲክቶከሮች ናችሁ። ቁጭ ብለው ይቀምራሉ። ይሄ ከእሷ መውጣት እንደሌለበት፣ ሁላቸውም ፕሮሞት መስራት እንዳለባቸው እንድትመረጥ ለማድረግ ፎሎሮቻቸው ሄደው ድጋፍ እንዲያደርጉ ምናምን ንቅናቄ ሊከፍቱ ማለት ነው። ሁላችንም ከዚህ ጀግና ቆመን እንዲያሸንፍ እናድርግ።